የኔ ቆንጆ የኔ ልዕልት መጣች፣ የብሩክ ልዕልት መጣች። የኔ ፍቅር የኔ ቃንች የኔ የሴት ተምሳሌት ተምሳሜት የኔ ምን ልበል፣ የኔ ድንቡሽ ቡሽ የኔ ማራኪ፣ የኔ የሶሻል ድምቀት የኔ ሁሉ ነገር ማለት ነው። ሀይሚሻ ዛሬ ደስ በሚል ዘፈን ስቶሪ ማለት ነው። ድንቡሽ ቡሽ ግን ክትፎ እንደዚህ ያሳምራል? ቤተሰብ ብስ ወዛ ሁሉ ጨፍ በቃ ወዟ ሁሉ ጨፈን ያል በቃ። ክትፎ እንደዚህ የሚያሳምር ከሆነ ኦ ማይ ጋድ ኦ ማይ ጋድ። በቃ እኔ እንጃ፣ እኔ ምን እንደምል አይ ዶንት ኖ አላቅ። ግን እቺ ልጅ ክትፎ እንዲያሳመራት እንዲያሳመራት፣ አስባችሁትን እንዲ አይሚሻ በጣም ያማረብሽ የሆነት ለመናገር ማለት ነው። እና ትናንት ደግሞ ማንን ለማስቀናን ከሙሽ ጋር ማለት ነው። እሙሽ ግን ወደ ሀይሚ አይደል ተሻለ ወደ ሀይሚ አድል ተሻል ማለት ነው። ለምን እንደሆነ ባይገባንም ማለት ነው። እና ያው የልጅ ሚስት ናት ብለሽ ነው ወደ እሷ ያደላሽው፣ በጣም በጣም በጣም እንትን ወደ ሀይሚ ያደላሽ መሰለኝ ማለት ነው። እና በቃ ተዋ ትኑር እንጂ ምናምን ስትይ ማለት ነው። እና ኒስ ሀይሚሻዬ ዛሬ በሆነ ዘፈን፣ ደስ በሚል ዘፈን ስቶሪ አርግታ ኢንስተግራም ላይ አይቼ ነው ደስ ብሎኝ ማለት ነው። ባይዘ የብሩክ ልደት ዛሬ ነው መሰለኝ። በቃ እንኳን ተወለድክ እንኳን ተወለድክ እያሉት ነው። ዛሬ ይሁን ነገ ይሁን አይሎ እና አላውቅም። ብሩክዬ እንኳን ዱባልክ። እና በጣም በጣም በጣም በጣም በጣም ነው የምታምሩ ማለት። የኔ ቆንጆ የኔ የሰውት ወይ ዘሮ ምን ብዬ እንደምነግርሽ አላውቅም ማለት ነው እና አንዳንድ ጊዜ ጥሩ ነው። በቃ ቆንጆ መሆን የሶሻል ሚዲያ ድምቀት ነሽ፣ ብልህ ነሽ በጣም ስርዓት ያለሽ ድነ ትትናሽ ሰው አክባሪነትሽ፣ አብሶ ደግሞ ብሩክን የምታከብሪበት መንገድ ለብሩክ ያለሽ ክብር ይሄን ነገር ሳላደንቅ አላልፍም፣ ሀይሚ ማለት ነው። ብሩክም እንደ ሰው ለሀይሚ ያለክን ክብር በጣም እውነት ከእናቱ አስበልጦ ነው በጣም የሚወዳት ሪል ያስታውቅበታል፣ ትናንት ማለት ነው እና በንግግር ውስጥ ራሱ በጣም እንደሚወዳት እንደሚያስብላት ጥሩ ደረጃ መድረስ የሚፈልጉ አይነት ካፕሎች ናቸው። እና የእውነት ሁሉ ነገራችሁ የጀመራችሁት ነገር ሁሉ ተሳክቶ የእውነት አንድ ላይ የምትሆኑበት ቀን በቃ በአንድ ቤት እነዚያ አራቱ ልጆች የሚወለዱበት ጊዜ ነው ሚናፍቀኝ ማለት ነው። እና የእውነት ትናንት በቃ ከሙሽ ጋር አንድ ላይ ሳያቸው ምናምን ጸጉሯን ስዳብሳት ምናምን በጣም ነው የሚያምሩት ማለት ነውና ምን አለህት በኖረው አልኩ ብሩኬ ማለት ነውና እንደ በአንድ ጊዜ እግዚአብሔር መልካም ነው። አንቺን የመሰለች በቃ አሳቢ፣ ለብሩክ የምትቆረቆር ሴት ደግሞ እግዚአብሔር ከላይ ይሰጣቸዋል። አንቺ ትሰተሸዋል። ያው ተንከባከባት፣ አንቺም ተንከባከቢ ነው የሚለው። ባይዘወ ብዙ ነገር የሚያመሳስላቸው ነገሮች አሉ ብሩክና ሀይሚ በጣም አይለኝ